ብዙዎች በአላውያን ነገስታት ወደ ተለያየ ስቃይ ተወርወረዋል። የነቢዩ ዳንኤል ግን እንዲህ አልነበረም። ንጉሱ እያዘነለት ሊያድነው እየፈለገም ቢሆን ማራጭ አጥቶ ወደ አንበሳ ጉድጓድ እንዲጣል የፈረደበት። ከፈረደበትም በኋላ ምግብን ሳይቀምስ እንቅልፍን ሳይተኛ መልሶ ወደ አንበሳው ጉድጓድ ራሱ ሄዶ ዳንኤል ድኖ ይሆናል ብሎ አምኖ ዳሌንን ፈለገበትን ምክንያት እናስቃኛችሁ ወደድን። በደግ ሰዎች ላይ እስከ ምን ያህል ደረጃ ድረስ ጥፋት ሊታሰብ እንደሚችል በዚያው መጠን ለእርሱ የታመኑትን እግዚአብሔር ሊያድናቸው የታመነ መሆኑን በስፋት የሚያሳየን የነቢዩ ዳንኤል ታሪክ እናስቃኛችኋለን። እስከ ፍጻሜው የተከታተሉ ዘንድ በአክብሮት ጋብዘኖታል። አብራችሁንን ቆዩ። ነቢዩ ዳንኤል ነቢዩ ዳንኤል ምንም እንኳን ይኖርበት ከነበረው ስፍራ ከይሁዳ ግዞት ተማርኮ በሚዮናዊው ዳሪዮስ መንግስት ስር ነበር። ምንም እንኳን በምርኮ ያለበት ስፍራ ቢሆንም ለቅዱስ ዮሴፍ በስደት አገር ሞገስን የሰጠ አምላክ በነቢዩ ዳንኤልም ሞገስን ሰጥቶት ነበር። ነቢዩ ዳንኤልም በምግባሩ ነቀፋ የማይገኝበት የታመነ ጻድቅ ሰው ነበር። ይህን የነቢዩ ዳንኤልን የጽድቅ ምግባር የተረዳው ንጉሱ ዳሪዎስ በትንቢተ ዳንኤል ምዕራፍ ስድስት ላይ ዳሪዎስ በመንግስቱ ሁሉ ዘንድ 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳቡን ን ያመጡላቸው ዘንድ ንጉሱም ሶስት አለቃዎች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበረ። ዳንኤል መልካም መንፈስ ስላለበት ከአለቆችና ከመሳፍንት በለጠ። ንጉሱም በመንግስቱ ሁሉ ላይ ይሾመው ዘንድ ወደደ ይላል። የነቢዩ ዳንኤል እና የአናብስቱ ታሪክ መነሻ የሚሆነው በምዕራፉ መጀመሪያ ላይ በተጠቀሰው በዚህ ሐሳብ መሰረት ነው። ንጉሱ ዳሪዎስ ሀገሪቱን ለመግዛት የአመቸው ዘንድ የተጠቀመው አሰራር በረጅም መቶ ዓመታት በፊት ይኖራል ብለን የማናስበው መንገድ ነው። ከታች ጀምሮ ስንነሳ 120 መሳፍንትን ሹሟል። እነዚህ መሳፍንት የራሳቸው የሆነ ኃላፊነትና ተጠያቂነት ያላቸው ናቸው። እነዚህ መሳፍንት ይዘው የሚመጡትን የተለያዩ ሐሳብ እና ጥያቄዎች በቀጥታ ለንጉሱ ቢያቀርቡ ለእርሱ አስቸጋሪ እንደሚሆን በመረዳቱ በዚህም ብቻ ሳያበቃ ተጨማሪ ሶስት አለቆችን ደግሞ ከላይ ሹሟል። እነዚህ አለቆች መቶ ሃያውን መሳፍንት የመከታተል የመቆጣጠር እንዲሁም ደግሞ ንጉሱ መድረስ ያለባቸውን ጉዳዮች ደግሞ እኒህ ሶስቱ አለቆች እንዲከውኑ የሚያደርግ ጥሩ አሰራር ፈጠረ። ከነዚህ ከሦስት አለቃዎች ውስጥ አንዱ የነበረው ነቢዩ ዳንኤል ከስር ያሉ መሳፍንቶችን በመምራትና በሌሎችም ስራዎች ከፍተኛ ኃላፊነት ያለውም ቢሆን ከእግዚአብሔር ጋር ያለውን ግንኙነት ያጠነከረ፣ አካሄዱን ያሳመረ ጻድቅ ነበርና በእርሱ ላይ ያለው መልካም መንፈስ ንጉሱ ዳሪዎስን እጅግ ማርቆታል። በዚህም ምክንያት ንጉሱ ዳሪዎስ መዋቅሩን አሻሽሎ ነቢዩ ዳንኤልን በታላቅ ክብር አጨው፣ በመንግስቱ ሁሉ ላይ ይሾሞ ዘንድ ወደደ። የንጉሱን ይህን ሀሳብ የተረዱ ሌሎች መሳፍንቶች በውስጣቸው የቅናት መንፈስ በማደሩ ነቢዩ ዳንኤልም በንጉሱ ዘንድ ለመክሰስ ምክንያት ይፈልጉ ጀመር። ነገር ግን ነቢዩ ዳንኤል እጅግ ምግባሩ የቀና ጻድቅ ነበርና ምንም ምን ምክንያት ሊያገኙበት አልቻሉም። ይህን ትንቢተ ዳንኤል የታመነ ነበርና ስህተትና በደል አልተገኘበትምና በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉም። እነዚያም ሰዎች ከአምላኩ ሕግ በቀር በዚህ በዳንኤል ላይ ምንም ሰበብ አናገኝበትም አሉ በማለት ይገልጸዋል። አንድ ጊዜ በክፋት ልቦና የተነሱት እነዚህ ሰዎች በዳንኤል ላይ ምንም ምክንያት ሳያገኙ ሲቀሩ እርሱን የመክሰስ ሐሳባቸውን ለማሳካት ይመቻቸው ዘንድ አንድ መላ ፈጠሩ። ነብዩ ዳንኤል ወደ አምላኩ ጸሎት ሳያቀርብ አይቀርምና ለአምላኩ ጸሎት ማድረጉን ምክንያት በማድረግ መክሰስ እንዲያመቻቸው በማሰብ ንጉሱ ዳሪዎስ ጉዳዩን ሳይረዳ የክፋት ተግባራቸውን ተባባሪ ብሎም ዋና አስፈጻሚ እንዲሆን ለማስቻል ንጉሱ ዘንድ ሄዱ። እኒህ መሳፍንትና አለቆች ንጉሱ ዘንድ ገብተው የተማከሩት ምክር በትንቢተ ዳንኤል ላይ እንዲህ ተጽፏል። አለቃዎቹና መሳፍንቱ ወደ ንጉሱ ተሰብስበው እንዲህ አሉት፣ ንጉስ ዳሪዮስ ሆይ፣ ሺ አመት ንገስ። የመንግስቱ አለቃዎች ሁሉ፣ ሽማምንቶችና መሳፍንት፣ አማካሪዎችና አዛዦች፣ ንጉስ ሆይ፣ ከአንተ በቀር ማንም እስከ ሰላሳ ቀን ልመና ከአምላክ ወይም ከሰው ይለምን በአንበሳዎች ጉድጓድ ውስጥ ይጣል የሚል የንጉስ ህግና ትእዛዝ ይወጣ ዘንድ ተማከሩ። አሁንም ንጉስ ሆይ ማንም እንደማይ እንደማይለውጠው እንደ ሜዶና እንደ ፋርስ ህግ እንዳይለወጥ ትእዛዙን አጽና፣ ጽሕፈቱንም ጻፍ ሲሉት ንጉሱም ዳሪዮስ ትእዛዙንና ጽህፈቱን ጻፈ። ንጉሱ ዳሪዮስ ይህን የመሳፍንቱና የአለቆች ምክር ሲሰማ ለቃላቸው ፈቃዱን ሰጥቶ ህጉን የማይሻር አድርጎ ሲወስነው እነሱ ያሰቡት ቁፎ ሀሳብ ምን እንደሆነ ፈጽሞ አልተረዳም ነበር። እነርሱ ግን የክፋት አላማቸውን ለማሳካት የሚመች ተንኮላቸውን በሚገባ እያቀዱ ነበር። ነቢዩ ዳንኤል ይህንን ትእዛዝ ቢሰማም የአናብስቱ ጉድጓድ አስፈርቶት አስቀድሞ ያደርግ እንደነበረው በቀን ውስጥ ሶስት ጊዜ ወደ እግዚአብሔር የሚያደርገውን ጸሎት ሊያቆም አልወደደም። ሊቁኑ በኢየሩሳሌም አንጻር በተከፈቱ መስኮቶቹ በኩል በመሆን ተንበርክኮ በአምላኩ ፊት መጸለዩን አመስገኑን ቀጠለ። ይሄ የዳንኤል ተግባር የተንኮል ሴራቸው ላሴሩት ለሹማምንት የሚፈልጉትን እንዲያደርጉ እቅዳቸውን እንዲያሳኩ አደረጋቸው። ሹማምንቱና አለቆቹ ወደ ንጉሱ ዳሪዎስ ቀርበው አስቀድመው ህጉን አስታወሱት። ንጉሱም ያሰቡትን አላወቀምና ህጉን እንደማይቀየር በድጋሚ ያረጋገጠላቸው እነሱም ንጉሱ ከይሁዳ ምርኮኞች የሆነው በየዕለቱ ሶስት ጊዜ ደመናውን ይለምናል እንጂ አንተ የጻፈውን ትእዛዝ አይቀበልም አሉት። ንጉሱ ይህን ንግግራቸውን ሲሰማ ዳንኤል ይወደው በተሻለ ሹመት ያስበው ነበርና እጅግ ያዘነ። ምንም እንኳን አስቀድሞ በወሰነው መሰረት ይህንን ህግ መቀየርና ሀሳብ መቀየር የማይችል ቢሆንም ምናልባት የሚያድንበትን አማራጭ ማግኘት እንደሚችል አስቡ። ቀኑን ሙሉ ቢደክምም አማራጭ አላገኘም። እነዚያ ክፉ መሳፍንትና አለቆች ዳንኤል ንጉሱንም የንጉሱንም ትእዛዝ እንደማይቀበል ቢነግሩትም በንጉሱ ዘንድ ይህ ክስ ምንም ስፍራ አላገኘም ነበር። ልቁኑ በህይወት እንዲኖርለት አብዝቶ ይፈልግ ነበር። ንጉሱ ዳንኤልን ለማትረፍ እየሞከረ ሳለ እነዚያ መሳፍንት መጥተው ንጉሱ ያጸናውን ትእዛዝ ወይም ስርዓት ይለውጥ ዘንድ እንዳይገባ የሜዶና የፋርስ ህግ እንደሆነ ይወቅ በማለት ራሱ ያጸናውን ህግ ይለውጥ ዘንድ ማሰብ እንደማይችል ብሎም ዳንኤል ወደ አንበሳ ጉድጓድ ከመጣል ውጪ አማራጭ እንደሌለው ገለጹለት። ንጉሱም ምንም አማራጭ እንደሌለው በተረዳ ጊዜ ንጉሱ ትዕዛዙን ይፈጽምና ዳንኤልን ወደ አንበሳ ጉድጓድ ይከቱት ዘንድ አዘዘ። የሚገርመው ነገር ንጉሱ ምንም እንኳን እንደ ዳንኤል እምነት ባይኖረውም፣ የዳንኤል አምላክ እግዚአብሔርን ባያውቀውም ሁልጊዜ ጊዜ የምታመልከው አምላክ እርሱ ያድነ በማለት ለዳንኤል መልካም እኞቱም ብሎም ቅንጣትን ከምታህል እምነት የመነጨ ጸሎትን በማቅረብ ዳንኤልን ወደ አንበሳ ጉድጓድ ቢያስወረውረውም፣ ልቡ ግን ከዳንኤል ጋር እንደሆነ ገለጸ። ጸሎትን ከማቅረብ ወደ ኋላ የማይለው ዳንኤል በክፉዎች ተንኮል ምክንያት ከቤቱ ወጥቶ የተራቡ አናብስት ባሉበት ጉድጓድ ውስጥ ተዘጋበት። በዳንኤል ላይ በምቀኝነት የተነሱትና ብዙ ርቀት የተጓዙ መሳፍንትና አለቆችም የፈለጉት እንደሆነላቸው በማሰብ በደስታ ተሞሉ። ዳንኤልን እየወደደው ወደ አንበሶች ጉድጓድ እንዲጣል የፈረደበት ዳርዮስ ግን እጅጉን አዝኗልና ምግብ ቢሰጡትም ሊበላ አልፈቀደም፣ እንቅልፍም አልወሰደውም። ሲነጋ ወደ ዳንኤል ሄዶ መሞቱን እስኪያረጋግጥ ዘንድ ልቡን ሊያርፍ አልቻለም። ነጋታው ገና ፀሐይ ከመውጣቷ በማለዳ ንጉሱ ወደ አንበሶች ጉድጓድ ሄደና በሐዘን ቃል ሆኖ የሕያው አምላክ ባሪያ ዳንኤል ሆይ፣ ሁሉ ጊዜ የምታመልከው አምላክ ከአንበሳዎች ያድን ዘንድ ችሏልን? በማለት ድምጹን አሰምቶ ተናገረ። በዚህም ጊዜ ነበር የምናመልከው አምላክ እግዚአብሔር ከሞት ሊያድንን እንደሚችል በተግባር የገለጸው። የማይሆነው ሆኖ ተአምራት ከአናብስቷ ፌዳ ነው ዳንኤል ድምፁ። እንደ ክፎች ሀሳብ መቃብሩ ይሆናል ብለው ካሰቡ ስፍራ ከአናበስቱ በስቱ ጉድጓድ የተሰማው ነቢዩ ዳንኤል እንዲህ ሲል ተናገረ፣ ንጉስ ሆይ፣ ሺህ ዓመት ንገስ። በፊቱ ቅንነት ተገኝቶብኛልና አንተ ፊትም ደግሞ ንጉስ ሆይ አለበደልሁም እና አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ፣ እነርሱም አልጎዱኝም አለው። ንጉሱ አስቀድሞ የነገረውን እምነት ያጸናውን ይህንን የነቢዩ ዳንኤልን አምላክ እግዚአብሔርን ድንቅ ሥራ በማየቱ አብዝቶ ተደሰተ። ነብዩ ዳንኤልን በፍጥነት ከአናብስቱ ጉድጓድ ያወጡት ዘንድ አዘዘ። በንጉሱ ትእዛዝ መሰረት ከአናብስቱ ጉድጓድ ሲወጣ አንዳችም ጉዳት አልደረሰበትም። ይህም በአምላኩ ምን ያህል እንደታመነ የሚገልጽ ሕያው ምስክርነት ነበር። አትፍረድ ይፈረድብሃል እንደተባለ ነቢዩ ዳንኤል ወደ አነበሶች ጉድጓድ እንዲወረወር ንጉሱም በተንኮል በጥመድ የከተቱት ምንም ባላጠፋው ነቢዩ ዳንኤል ላይ የሞትን ፍርድ ፈርደዋል ፈርደዋልና ንጉሱ በእነርሱ ላይ የሞትን ፍርድ ፈረደባቸው። ወደ አንበሶች ጉድጓድ እንዲወረወሩ ፈረደባቸው። ዳንኤል ወደ አንበሶች ጉድጓድ እንዲወረወር ያደረጉ መሳፍንትና አለቆች ዳንኤል ተጥሎበት ወደነበረው ነበረው የአንበሶች ጉድጓድ ተጣሉ። ገና ወደ ጉድጓዱ መጨረሻ ሳይደርሱ አንበሶቹ ያዟቸው፣ አጥንቶቻቸውንም ሁሉ ሰባበሩ። በምቀኝነት ተነሳስተው ነቢዩ ዳንኤልን የከሰሱት፣ ለሞት ተላልፎ እንዲሰጥ ያደረጉት መሳፍንትና አለቆች በአና ውስጥ ተበልተው ሲሞቱ፣ ክፋት ያሰቡለት ነቢዩ ዳንኤል ግን በቀድሞ ይበልጥ ከበረ። ለቀናት እግዚአብሔርና ነቢዩ ዳንኤል በጸሎት እንዳይነጋገሩ ቢያስሙም፣ ነገር ግን እግዚአብሔር በነቢዩ ዳንኤል በኩል ለሀገሩ ሕዝቦች ሁሉ ተገለጠ። ትንቢተ ዳንኤል ምዕራፍ ስድስት ላይ እንደተገለጸው የዳንኤል አምላክ ማዳን ታይቷል እና ይህን የተመለከተው ንጉሱ ዳሪዎስ በምድር ሁሉ ላይ ወደሚኖሩ ወገኖችና አህዛብ በልዩ ልዩ ቋንቋዎች ወደሚናገሩ ሁሉ ጻፈ፣ እንዲህም አለ፦ ሰላም ይብዛላችሁ። በመንግስቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩና እንዲንቀጠቀጡ አዝጃለሁ። እርሱ ያው አምላክ ለዘላለምም የሚኖር ነውና፣ በመንግስቱም የማይጠፋ ነው፣ ግዛቱም እስከ መጨረሻ ድረስ ይሆናል ያድናል ሊታደግማል። በሰማይና በምድር ታምራትና ጽድቅን ይሰራል፣ ዳንኤልንም ከአንበሶች አፍ አድኖታል ብሎ በመንግስቱ ሁሉ የዳንኤል አምላክ እግዚአብሔር እንዲከበር አዋጅ አስነገረ። ጠላት ነቢዩ ዳንኤልን ያዋርደው ለሞት የዳረገው መስሎት ነበር። ነገር ግን ይልቁኑ እግዚአብሔር በሀገሩ ሁሉ እንዲመሰገን ድንቅ ስራው እንዲነገር፣ የነብዩ ዳንኤልም ክብር ሊጨምር ምክንያት ሆነ። እኛ ከእግዚአብሔር ጋር መንገዳችንን ካሳመርን አካሄዳችንን ካቀናን በንጽህና ከተጓዝን ምንም እንኳን ፈተና ይበዛብንም መከራ ቢቃጣብንም እግዚአብሔር ከሁሉም በላይ ሆኖ እንዲያድነን የሚያደርገው እንጂ እኛን የሚጎዳን አይሆንም። ነቢዩ ዳንኤልም ከእግዚአብሔር ጋር ያለውን መንገድ አቅንቷል። አካሄዱንም በምድራዊ ሰዎች ፈቃድ ሳይሆን በእግዚአብሔር ፈቃድ አድርጓልና በምርኮ ሀገርም ሳለ በንጉሱ ክብር ተሰጥቶት በሀገሩ ሁሉ እየተከበረ ዝናው እየተነገረ እንዲኖር እግዚአብሔር አደረገው። ያው የሆነው አምላክ እግዚአብሔር ከፈተናዎች ሁሉ ልጆቹን ይታደጋልና። ውድ ተመልካቾቻችን፣ ለዛሬ ያቀረብንላችሁ የነቢዩ ዳንኤል ታሪክ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ በቸር ቆዩልን።